ሰላም ሰላም! እንዴት ናችሁ? ውድ የሚል ዩቲዩብ ቻናል ቤተሰቦቼ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ ምለቃቸውን አዳዲስ ጠቃሚ የጤና ትምህርታዊ መረጃዎችን በስፋት እንዲደርሳችሁ ማድረግ ትችላላችሁ። ለቻናሉ አዲስ የሆናችሁ ሰዎች የደውል ምልክቷን እንዲሁም ላይክ በማድረግ ቪዲዮውን ጀምሩት። ታዲያ በዛሬው የጤና ትምህርታችን ላይ ደግሞ የምንመለከተው እጅግ በጣም በብዙ ዘንድ የሚወደደውን አፕል እንዲሁም ደግሞ የአፕል ወይም የፖም ፍራፍሬ እጅግ በጣም አስገራሚ የማይታወቁ የጤና ጥቅሞችን በዚህ ቪዲዮ ላይ በግልጽ አብራርቼ የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አፕል ወይም ፖም እጅግ በጣም በርካታ የጤና ጥቅሞችን የሚሰጠን ድንቅ ፍራፍሬ ነው። አፕል ብዙ የጤና ጥቅሞች ሲኖሩት ከነዛ ውስጥም አሁን ጥቂቶቹን እዘረዝርላቸዋለሁ። የመጀመሪያውና አንደኛው በቫይታሚኖች እና በማዕድናት የበለጸገ ነው። አፕል እንደ ቫይታሚን ሲ እና ፖታሲየም ያሉ ጠቃሚ ንጥረ ነገሮችን ይዟል። ቫይታሚን ሲ ለሰውነት በሽታ የመከላከል አቅም ወሳኝ ሲሆን፣ ፖታሲየም ደግሞ የደም ግፊትን ለመቆጣጠር ይረዳል። ሁለተኛ፣ ለልብ ጤና ጠቃሚ ነው። አፕል ውስጥ የሚገኘው ፋይበር የኮሌስትሮል መጠንን ለመቀነስ ይረዳል። በተጨማሪም በውስጡ ያሉ ፍላቮኖይድስ የሚባሉ ኬሚካሎች የልብ ሕመም ተጋላጭነትን ይቀንሳሉ። ሶስተኛ፣ ለምግብ መፈጨት ሂደት ይረዳል። አፕል በውስጡ የሚሟሟ እና የማይሟሟ ፋይበር አለው። ይህ ፋይበር የምግብ መፈጨት ስርዓትን በማስተካከል የሆድ ድርቀትን ለመከላከል እናም የአንጀት ጤናን ለመጠበቅ ይረዳል። አራተኛ ለሰውነት ክብደት መቆጣጠሪያነት ያገለግላል። አፕል በፋይበር የበለጸገ እና ብዙ ውሃ ስላለው ቶሎ እንዲጠግቡ ያደርጋል። ይህም የሚበሉት ምግብ እንዲቀንስ ስለሚያደርግ ክብደትን በከፍተኛ ሁኔታ ለመቆጣጠር ይረዳል። አምስተኛ ለስኳር በሽታ ተጋላጭነትን ይቀንሳል። በአፕል ውስጥ የሚገኙ ፋይበር እናም ፖሊፊኖልስ የተባሉ ንጥረ ነገሮች የደም ውስጥ የስኳር መጠን መቆጣጠር እንዲቻል ይረዳሉ። ይህ ደግሞ ለስኳር በሽታ ተጋላጭነትን ይቀንሳል። ስድስተኛ የአንጎል ጤናን ያሻሽላል። አንዳንድ ጥናቶች እንደሚያሳዩት አፕል ውስጥ የሚገኙት ንጥረ ነገሮች የአንጎል ሴሎችን ከጥፋት በመከላከል የማስታወስ ችሎታ እንዲሁም የማገናዘብ አቅምን በአጠቃላይ የአንጎል ጤናን ለማሻሻል ይረዳሉ። ታዲያ አፕል እጅግ በጣም ዘርፈ ብዙ የጤና ጥቅሞችን የሚሰጠን ሲሆን እንደ ጤና ባለሙያዎች ገለጻ አፕል በራሱ በሽታዎችን በቀጥታ መፈወስ ባይችልም ለተለያዩ በሽታ የመጋለጥ እድልን በመቀነስ እና የሰውነት ጤናን በመጠበቅ ረገድ ትልቅ ሚና ይጫወታል። አፕልን በመመገብ ብቻ ልንከላከላቸው እንዲሁም ደግሞ የሕመም ደረጃቸውን ልንቀንስ የምንችላቸው በሽታዎችን በቅድሚያ ልንገራችሁ። የመጀመሪያው እና አንደኛው የልብ በሽታ ነው። አፕል ውስጥ የሚገኘው ፋይበር እና ፖሊፊኖል የተባሉ ንጥረ ነገሮች የደም ግፊትን እና የኮሌስትሮል መጠን በመቀነስ የልብ በሽታዎችን ለመከላከል ይረዳሉ። ስለዚህ አፕል መመገብ የልብ በሽታ ተጋላጭነትን ለመቀነስ ይረዳል። ሁለተኛ፣ የስኳር በሽታ በአፕል ውስጥ ያለው ፋይበር የደም ስኳር መጠንን መለዋወጥን ለመቀነስ ስለሚረዳ የስኳር በሽታን ለመከላከልና ለመቆጣጠር ይረዳል። ሶስተኛ፣ የካንሰር አይነቶች አንዳንድ ጥናቶች እንደሚያሳዩት በአፕል ውስጥ የሚገኙት ጸረ አንቲ ኦክሲዳንቶች እንደ የጡት ካንሰር እና የኮሎን ካንሰር ያሉ አንዳንድ የካንሰር አይነቶችን ለመከላከል ሊረዳ ይችላል። ተኛ የምግብ መፈጨት ችግሮች አፕል በፋይበር የበለጸገ ስለሆነ የወድ ድርቀትን ለመከላከል እና የምግብ መፈጨት ስርዓትን ለማሻሻል ይረዳል። አምስተኛ ክብደት ለመቀነስ አፕል ፋይበር እና ውሃ የበዛበት በመሆኑ አጥጋቢ ስሜት በመስጠት ክብደት ለመቀነስ ወይም ለመቆጣጠር ይረዳል። ታዲያ አፕል እነዚህ ከላይ የዘረዘርኳቸውን የተለያዩ በሽታዎችን ለመከላከል የሚረዳ ድንቅ ኃይል አለው ማለት ነው። አፕልን ታዲያ በመጠኑ መጠቀም እነዚህን በሽታዎች ለመቆጣጠር በአጠቃላይ ጤናማ ሕይወትን ለመምራት ይረዳል። ታዲያ አፕልን መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ በዝርዝር ልንገራችሁ። አፕል ለአብዛኛው ሰው ጤናማና ጠቃሚ ፍሬ ቢሆንም አንዳንድ ሰዎች ግን በጥንቃቄ ሊመገቡት ወይም ሙሉ በሙሉ ሊያስወግዱት ይገባል። አፕል መጠቀም የሌለባቸው ወይም መጠንቀቅ ያለባቸው ሰዎች፣ የመጀመሪያውና አንደኛው ለአፕል አለርጂ ያለባቸው ሰዎች። አንዳንድ ሰዎች ለአፕል ወይም ለተዛማጅ ፍራፍሬዎች እንደ ፒች ወይም ፕለም አለርጂ ሊኖራቸው ይችላል። ምልክቶቹም የአፍ የምላስ ወይም የጉሮሮ ማሳከክ፣ እንዲሁም መቅላት፣ እብጠት ሊሆኑ ይችላሉ። እንዲህ አይነት ምልክቶች ከታዩ አፕል ከመመገብ መቆጠም እንዲሁም ደግሞ መቀነስ አስፈላጊ ነው። ሁለተኛ፣ የአንጀር ችግር ያለባቸው ሰዎች የአንጀት ችግር ያለባቸው ሰዎች በተለይ የአንጀት መታመም አይቤኤስ ያለባቸው ሰዎች የአፕልን ፋይበር እና የስኳር ይዘት መታገስ ሊከብዳቸው ይችላል። በዚህ ምክንያት የሆድ መነፋት፣ የሆድ ህመም ወይም ተቅማጥ ሊያጋጥማቸው ይችላል። ሶስተኛ የስኳር በሽታ ያለባቸው ሰዎች አፕል በተፈጥሮ ስኳር እንዲሁም ፍሩክቶስን ይዟል። የስኳር በሽታ ያለባቸው ሰዎች የደም ስኳር መጠን እንዲጨምር የአፕል መጠን መቆጣጠር ያስፈልጋቸዋል። አራተኛ፣ የጥርስ ችግር ያለባቸው ወይም የጥርስ ህመም ያለባቸው ሰዎች አፕል አሲዳማ በመሆኑ የጥርስ ኢናሜል እንዲሸረሸር ሊያደርግ ይችላል። ስለዚህ ከበሉ በኋላ አፍን በሚገባ መጉመጥመጥ ወይም መታጠብ ይመከራል። እንዲሁም ማስወገድ ካለባቸው ማስወገድ ያስፈልጋል ማለት ነው። አምስተኛ፣ የጉሮሮ ወይም የአፍ ቁስለት ያለባቸው ሰዎች በአፕል ውስጥ ያለው አሲድ የቁስሉን ህመም ሊያባብሶ ይችላል። ስለዚህ እንደነዚህ አይነት ተጓዳኝ በሽታ ያለባቸው ሰዎች አፕልን ከመጠቀም መቆጠብ ወይም ደግሞ ማስወገድ ይኖርባቸዋል ማለት ነው። በአጠቃላይ እነዚህ ሰዎች ከአፕል ከመራቅ ይልቅ መጠናቸውን በመቆጣጠር ወይም ከሌሎች ምግቦች ጋር በማጣበር አፕልን መመገብ ይችላሉ ማለት ነው። ከላይ ከተጠቀሱት የጤና ችግሮች ውስጥ አንዱ ካለባችሁ ግን አፕልን ከመመገብ በፊት ዶክተር ወይም የጤና ባለሙያ ማማከር ይመከራል ማለት ነው። ስለዚህ ውድ የቻናል ቤተሰቦች ስለ አፕል ሰፋ ያለ ሀሳብን በዚህ ቪዲዮ ላይ አንስቻለሁ። የአፕል ጠቀሜታዎቹ እንዲሁም ደግሞ አፕል የሚከላከለውን የበሽታ አይነትም በዚህ ቪዲዮ ላይ ሰፋ አድርጌ ነግሬያለሁ። እንዲሁም ደግሞ አፕልን ከመጠቀም ምን አይነት ሰዎች መቆጠብ ወይም መጠንቀቅ አለባቸው የሚለውንም በዚህ ቪዲዮ ላይ ሰፋ አድርጌ ነግሬያችኋለሁ። ይህ ቪዲዮ ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሼር፣ ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። እንዲሁም ቪዲዮን ስጀምሩት ደግሞ ላይክ ማድረጋችሁን አትዘንጉ። ሌላ እንዲሰራላችሁ የምትፈልጉት የጤና ትምህርት ካለ ደግሞ በኮመንት ላይ አስሩልኝ አብራርቼ እምመልስ ወይም የምሰራ ይሆናል በሌላ ቪዲዮ። ታዲያ በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ፣ እወዳችኋል።